የቀድሞ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል ወይም ጓድ መንግስቱ ኃይለ ማርያም በዝምባብዌ ልደታቸውን ሰማኒያ አራተኛ ዓመታቸውን ዓመታቸውን እንዳከበሩ የወጡት መረጃዎች ያሳያሉ። ምስሉ ላይ እንደምትመለከቷቸው ሙሉ የቤተሰብ አባላት እንደሆኑ ጨምረም ነው። ከዚህ እያደግ ልክ ወደ አራት ኪሎ ስመጣ ኮብልሎ መዳቸው የምታወስ ነው። ደርግ ስርዓት በጣም እንግዲህ አስቸጋሪ ነው በማለትም ከፊሎች ሲናገሩ፣ በሰዓቱ ደግሞ ብዙም መልካም ነገሮች አሉት በማለትም ሀሳባቸውን ሲገልጹም በርካታ ቁጥር ያላቸው ኢትዮጵያኖችም ለደርግ ያላቸው ድጋፍም ነበረ። ደርግን ደግሞም እንግዲህ ወደኋላ እንግዲህ መፈንቅለ መንግስት በማድረግ እያደግ ነበር አራት ኪሎን የተቆጣጠረው። አጠቃላይ እንግዲህ ከዛች ጊዜና ሰዓት ጀምረው ወደ ዝምባብዌ ያቀኑት ኮሎኔል መንግስቱ ሀይለማርያም ከቀድሞ ከዝምባብዌ ፕሬዝዳንት ሮበርት ሙጋቤ ጋር የነበረባቸው ግንኙነት በጣም አስገራሚ እንደነበረ ጭምርም የወንድማማች ፍቅር በጣም ከባድ እንደነበረ ጭምርም ነው። ዛሬ እንግዲህ ሰማንያ አራተኛ ዓመታቸውን እንዳከበሩ ጭምርም የወጡት መረጃዎች ያሳያሉ። በርካቶቹ መልካም ልደት እያሉ ደግሞ መልካም ምኞታቸውን እየገለጹላቸው ይገኛሉ። ሚኪንን ኬሚኪታ ቦረም ፎይን ቻናል ሰብስክራይብ በማድረግ ወቅታዊነት አሞኔ መረጃ አግኙ። ሰላም ቆዩልኝ።